ይችም እድሜውና ትዝታ በዛባት አለ ያሉ ሰውየው። የሰሞነኛ ወሬ የሆነው ተወዳጁ የኛ ዘመን ምርጡ መሪ ዶክተር አብይ አህመድ ሰሞኑን ከየትኛውም ሚዲያ ጠፍቷል። የት ገብቶ ይሁን አንዱን ሲፈታ ሌላው የተቋጠረበት ሙሉ ህዝቡ ግራ ስል ቀኝ፣ ቀኝ ስል ግራ እየሆኑበት የሀገሩን ህልም ማስቀጠል ያቃተው ዶክተር አብይ አህመድ ባለፈው በትግራይ ጉዳይ ከተነጋገሩ ወዲህ የትም ቦታ አልታዩ። የትግራይ ጦርነት የእርስ በርስ ጦርነት ነው ተብሎ የተያዘ ቢሆንም የብዙዋን ደም አፍሳሽ ብዙ እናቶች ያለ ልጅ ያስቀረ መሆኑ ማንም የሚያውቀው ነው። የጦርነቱ መብቂያ መላው ኢትዮጵያውያን ያናደደና ያስቆጣም ጉዳይ ነበር። ያ ሁሉ ሰው የተሰዋበት ጦርነት በአንድ ቃል ይቅርታ በማለት ሲጨባበጡ የሚያሳይ ቪዲዮ በሶሻል ሚዲያ ሲዘዋወር ለብዙዋን ግራ አጋባ ጉዳይም ነበር። እርቅ ሰላም ተደርጎ የተኩስ አቁም አዋጅ የታወጀ ቢሆንም የብዙዋን ደም መፍሰስ ምክንያት የነበሩ ሰዎች ምንም ሳይባሉ ይባስ ብሎ የጁንታው አንባ የሆነው ዋና ደም አፍሳሽ የሆነው መሪያቸው ጌታቸው ረዳን ጊዜያዊ አስተዳደር አድርጎ በመሾሙ ብዙ ትችቶች አብይ አህመድ ላይ ደርሶበትም ነበር። የሕይዋት ሊቀመንበር ደብረ ጽዮን በጌታቸው ጊዜያዊ አስተዳደር ሆኖ በመሾሙ የተበሳጨ ይመስላል። ከብዙ ፍርስራሽ ለማገገም እየታገለች ባለች ሀገር ሌላ ጦርነት እያንዣበበባት ይገኛል። ድንገት አብይን ያጠፋው ጉዳይ ይህዩን ወይንስ እህት አገር ኤርትራ እድሜ የገፋው መሪያቸው ኢሳያስ አፈወርቂ? በአብይ ወደ ዙፋን መምጫ ሰዓት የብዙ ዘመን ግድግዳ ፈርሶ በደስታ እየታጀቡ በደስታ እየሳቁና እየተፈለቀለቁ ብዙ ተለያይቶ የቆዩ እናት አባት፣ ዘመድ ቤተሰብ የተቃቀፉበት መሪያቸው ኢሳያስ አፈወርቂም እንደ ታላቅ ልጁ አብይን አክፎ በየቦታው ሲንቀሳቀስ የተመለከት ነው። ሁላችም በደስታ እምባቅር ብሎን ልናለቅስ ብለን የተውነው ጉዳይ ነው። የኤርትራና የኢትዮጵያ መታረቅ የብዙ ዘመን ህልም የተዘፈነለት የተገጠመለት የወንድም ህዝብ መለያየት ተብሎ የተያዘው እንደ ዕርቅ የተወሰደው በአብይ አህመድ ስነው በመጣበት ዘመን መሆኑ አብይ አንድም ጠንካራ መሪ መሆኑ ምልክት ሆኖ ያለፈ ጉዳይ ነበር። ነገር ግን ብዙም ሳይቆይ በፍጥነት ሌላ ቁርሹ የተከሰተባቸው ይመስላል። የአሰብ ወደብ ከጥንትም ጀምሮ የሁለቱ ሀገር ክርክር የነበረው እንደሆነ ይታወቃል። ነገሮቹ በጠቅላይ ሚኒስትር ከሚዲያ መጥፋት ጋር ብዙ ነገሮች እንደ ግምት እየተጣሉ ያለ ቢሆንም እንዲያውም ባለፈው የሰባተኛው ዓመት የምስረታ በዓል ሲከበርም ምንም አይነት መግለጫ ለመስጠቱ የበለጠ ዶክተር አብይ አህመድ የጠፋበት ምክንያት አሳሳቢ እንዲሆን አድርጓል። ክቡር ዶክተር አብይ አህመድ ወደ ሥልጣኑ በመጣ ጊዜ ብዙዎቹ እንደ መልአክ የተቀበሉት ለኢትዮጵያን የተወለደ ዋነኛ መሪ የተበደለውና የተጨቆነውን ሀገር ነፃ የሚያወጣ ነፃ ውጪያችን ነው ብሎ ሕዝብ ለድጋፍ ቢወጡም በዛ ሰዓት ያ ሁሉ ሕዝብ እየደገፈውም ጠላት አልጠፋው። ለዚህ ደግሞ ማሳያና ምስክር ይሆን ዘንድ በሐምሌ 16 2011 ላይ በድጋፍ ሰልፍ ላይ የተወረወረው ቦምብ ምስክር ነው። ይህ ቦምብም የኢትዮጵያን ኩሩ የሆነ የነገ ተስፋ ይዞ የመጣው መሪ ከሚሞት ብሎ ብዙ ወጣቶች የቆሰሉና ከሶስት የሚበልጡ ሰዎች የህይወት መስዋዕትነት ከፍለው አብይን በህይወት ያቆሙበት ሰልፍ በመሆኑ እስከ ዛሬ እንድታወስ ራሱ አብይ አህመድ ቃል የገባላቸው የሀገር ጀግና ተብሎ ስም የተሰጣቸው ወጣቶች የሞቱበት ሰልፍ እንደ ዋናነት ይጠቀሳል። መሪያችን በሁሉም ሰው ህዝብ ሁለት ሰው ሆኖ ተመዝግቧል። ልማትን በተመለከተን ሰዓት ለአብይ አህመድ ያለ ፍቅር ጨምሮ ገንፍሎ በሱ ስንኩራራና ምርጥ የኢትዮጵያን መሪ ኢትዮጵያዊ ስንል እናድራለን። በሆነ ሀገር የሆነ ኃይል በርካታ ሰዎችን ገድሏል፣ አፈናቅሏል የሚል ዜና ስንሰማ ተመልሰን ይህን ኩሩ ያልነውን መሪ እንደ ዘረኛ እንቆጥሯለን። የቀለም ትምህርቱን በተለያዩ ዘርፍ ቆርጥሞ የበላው ይህም አይበቃም ብሎ ጠቅላይ ሚኒስትር መሆኑን ከመጀመሩም ያውቅ ይመስል ወደ ሚሊተሪም ተቀላቅሎ እስከ ጀነራል ማረግ ያለ ምንም እንቅፋት የተጓዘው ምርቱ ሁሉንም የፖለቲካ መስፈርቶችን ያሟላው የኢትዮጵያ መሪ አብይ አህመድ ብዙ ነገሮች እየመጡ እየተከመሩበት ይገኛል። አስተካክላሉ ያሏቸው ነገሮች እንዳለ በሰዎች ዘንድ ሲመጡ የተበላሹ ሆኖ ይታያሉ። ንጹሕ ነኝ ያለው የቃል ኪዳን ነኝ ያለው አገሪቷን እንዲመራ በነቢይ የተነበያልኝ የኢትዮጵያ መጨረሻው አጼ ቴዎድሮስ እየተባለ የተጠራው ይህ መሪ አሁን ላይ የቆመበት ሁሉ ሊደረመስ ብሎ የሚያደርገው ጠፍቶት ክሶች በዝቶበታል። ከክሶቹ መሃል ኤርትራ እንደ ዋነኛ ስትሆን እቺ ሱማሌ እንኳን ስንት ዘመን እንዳላገዝናትና እንዳልለገፍናት አጉርፋ እሷም በራሷ በኩል ለኢትዮጵያ ቁርሾ እንዳላት ልትንቀሳቀስ ስትሞክርም ተመልክተናል። በዚህ በኩል ግብፅ አለ። ደግሞ ከምዕራባውያን ሴራ ያለበት ይመስል የእኛው ትግራይ ጦርነት አልበቃ ብሎ የስልጣን ጥማቸው እያደረ እየተቀሰቀሰ የተሾመ ሁሉ የማይዋጥላት ትግራይ አሁንም ከፍርስራሹ ልትድን ልታገግም እየታሰበ ባለበት ሰዓት ሌላ ጦርነት ለመጀመር የሚያንዣብቡ ኃይሎች ይታያሉ። ትላንትና ብዙዋን ወጣረትን አካለ ጎዶሎ ያደረገ ሕይወታቸውን የቀጠፈ እናቶችን ያለ ልጅ ጧሪ ቀባሪ አሳትቶ ያሳለፈውን ጦርነት ለመድገም ለምን እንደፈለጉ አይታወቅም። ደብረ ጽዮን ግን በጌታቸው ረዳ ጊዜያዊ መንግሥት ሆኖ በመሾሙ የተቀየመ መሰለን እዚህ ጋር ነው። በባለፈው እንደ ተመለከታችሁ ከሆነ የትግራይ ጊዜያዊ ሪሰ መስተዳደር ሆኖ የሾመው ጌታቸው ረዳ ብዙ ሚዲያዎችን እዛ ተተው አዲስ አበባ መጥተው መግለጫ ለመስጠት ተገደው ነበር። መግለጫውን በሰጡ ሰዓት እሱ እንዳይወጣ መንገዶች ላይ ኬላዎች እንደተፈጠሩና የሚከታተሉ አካላት እንዳለ የተነገረው ነገር ነበር። ያም ሆነ ለሺ ዘመን ሲዋጋ የነበረውን ፌዴራል መንግስት የሆነው አብይ አህመድን ቀርቦ ችግሬ ይሄ ነው፣ የፌዴራል መንግስት ጣልቃ መግባት አለበት ስል ነገሮችን ለማስተካከል እየሞከረ ሳለ ነገር ግን በተደረጉት ቆማ መሰረት ጊዜያዊ መንግስት የማስተዳደር የሚችለው ከአንድ ዓመት እስከ ሁለት ዓመት ባለው ስለሆነ ማስቀጠል ካለበት በውይይትና በስምምነት ካልሆነ እስከዛ ባለው ሰዓት ላይ በሰዎች መውደድ የሚያስችል ሕግ በመኖሩ ዶክተር ዶክተር አብይ አህመድ ጌታቸው ረዳና ሩዶ ሌላ ሰው ሾሟል። ታዲያ የዶክተር አብይ ከሚዲያ መጥፋቱ ከምን ዘንድ ይመስላል? ብዙ ዋጋ የተከፈለለት የሰኔ 16ንስ እንዴት ዘነጋ? ውድ የተወደዳችሁ የጃሾ ቤተሰቦች እስካሁን ዶክተር አብይ ሚዲያ ላይ ብቅ ስላላለ ሌላ ቪዲዮ አልተሰራም። ቀጣይ ሌላ መስረጃዎች ካሉ መስረጃዎችን ይዤ የምቀርብ ይሆናል። የተወደዳችሁ የጃሾ ቤተሰቦች ይህም ቤት ሰብስክራይብ ያላረጋችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ፣ እንዲሁም ሀሳብ አስተየታችሁን በኮሜንት አስቀምጡ። እንደዚህ አይነት መረጃ እንዲደርሳችሁ ደውል ምልክቶን ማብራቱን እንዳረሱ እያልኩኝ የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።